አልሐምዱ ሊላህ አለ ሀዳና ሊሀዛ ወማኩልና ሊነህተድ ለውላን ሀዳናላህ። በመጀመሪያው እዚህ መድረክ ላይ አምናም ተገኝቼ ነበር ዘንድሮም እንድገኝ ስላደረገኝ አላህን አመሰግናለሁ። ያለሱ ውሳኔ ያለሱ መሻት የሚሆን ነገር ስለሌለ፣ ሁለተኛ ያው የፕሮግራሙን አዘጋጆችም ከልብ አመሰግናለሁ። ህዝቡንም እንደዚሁ ብርድ ላይ በዚህ ሁኔታ ውስጥ ይህንን ሙሐደራ ለመስማት የነቢዩን ልደት ለማክበር ሰለላሁ አለይሂ ወሰለም በመሰብሰቡ ትልቅ ምስጋና ይገባዋል። የከልብ አመሰግናለሁ። ነቢዩን ሰለላሁ አለይሂ ወሰለም ስናስብ ወይም የእሳቸውን መውሊድ ስናስብ አንዳንድ መድረኮችም ላይ ተናግሬ ያለው ማነው መውሊዱን ማክበር የጀመረው? የሚለው ነገር ብዙ ጊዜ እኔ ስጠየቅ የምመልሰው ነገር አለ። ነቢዩ ሰለላሁ አለይሂ ወሰለም መውሊድ ማክበር የጀመረው በሳቸው ላይ የተለየ ትኩረት ያደረገው አላሁ ስብሓነሁ ወተዓላ ነው ላለሁኝ። ይህንንም ከሐዲሱም ከቁርአኑም ከሲራውም ማግኘት እንችላለን። የነቢዩ ሰለላሁ አለይሂ ወሰለም እህቲፋል ይባላል በአማርኛ በአረብኛ እህቲፋል ማድረግ ማለት ዕናያ ማለት ነው አንዱ ትርጉሙ እህቲማም ማለት ነው የተለየ ትኩረት መስጠት ማለት ነው ሌላው ትርጉሙ ደግሞ ልክ እንደዚሁ አተጀሙ ላ መሰረቲን ማለት ነው እህቲፋል ማለት ስለዚህ በመጀመሪያው ትርጉሙ ለእሳቸው የተለየ ትኩረት በመስጠት የቀደመው አላህን የቀደመ የለም አላሁ ስብሓናሁ ስብሓናሁ ወተዓላ ገና ሳይፈጠሩ አርሽ ጉልላት ላይ ስማቸውን ጽፎታል። ኢህቲፋል ማለት የሆነው ሌላ ትርጉም የለውም። አርሽ ጉልላት ላይ ስማቸውን ጽፎታል። በየጀነቱ ቃ በየጀነቱ ግንብ ላይ በየጀነቱ አትክልት ላይ ጽፎታል። ይሄ ከአቡል አሕባር ያስተላለፉት ዘገባ ነው። የግጥሞቻቸው ምነሸክቻሌ የሚሉት አለ ስሙን የከተበው ቀይብ ላይ በአዘል በየጀነቱ ቃ በየዛፉ ቀንዘል በእርሱ ነው አፍርቶ ያገኘው መንዘልዘል፣ ይላሉ በየቦታው ጽፎታል። እና ሰይድ አደም ሰይዳችን አደም አለይሂ ሰላቱ ወሰላም ችግር በገጠማቸው ጊዜ ካላህ ጋር አትብሎ የተባሉትን ቅጠል በልተው ወይም ፍሬ በልተው ችግር በገጠማቸው ጊዜ ምንድነው ያደረጉት? መጀመሪያ ሲጨንቃቸው የጭንቅ ጊዜ ማን ነው ትዝ ያላቸው? የሱረቱል በቀራ ተፍሲር ላይም ሀዲሶች ላይም ያለ ነው ትዝ ያላቸው ረሱል ሰለላሁ አለይሂ ወሰለም ናቸው። አያቋቸውም፣ ገና አልተወለዱም። እና ግን ስማቸው ከአርሽ ጉልላት ላይ ተጽፎ ነበር እና አላህን ምናሉት? መቼም ስለሚወዳቸው ነው እና በየቦታው ስማቸውን የጻፈው አድቨርታይዝ ያደረገው ፕሮሞሽን ነው። ሙሐሰላ ኢላሃ ኢላላህ ሙሐመድ ረሱሉላህ ብሎ ማለት ነው። እና ያኔ ምንድነው ያሉት በዛ አርሺ ጉልላት ላይ በጻፍከው እጅግ ባከበርከው ባሪያ ይሁንብህ፣ እባክህ እኔ አላህ ማረኝ አሉት። እሱ ደግሞ በወዳጁ ነው እና የመጡበት እንዲያላላቸው ወዲያውኑ ምን አደረገ ማራቸው ማለት ነው። እና ኢህቲፋል ማለት ይሄ ነው። ከዛ በኋላ ቀደም ሲቀሩልን ነበር መልእክትም ሸህ መኑል ከሪም ነግረውን ነበረ። አላህ በእያንዳንዱ እርከን በህይወታቸው እርከን ድሮ ጀምሮ ገና ሳይፈጠሩ ጀምሮ የተለየ ትኩረት ማድረጉን የሚያሳዩ ሁኔታዎች አሉ። የመጀመሪያው ምንድን ነው? ከአደም ጀምሮ እስከነ አሚና አብደላህ ድረስ በጦሃራ ማጠን ብቻ እንዲረማመዱ ማድረጉ ነው። በጥንቃቄ ነው ያደረገው እና። በጦሃራ ማጠን የተረማመደው አይኖቹን ተኩሎ ነው የተወለደው ይላሉ መንዙማዎቻችን። ታሪኩን ነው የሚያወሱት እና ከነቢ አደም ጀምሮ በነቢያት ጀርባ፣ በሳጅዶች ጀርባ፣ በሙዕሚኖች ጀርባ ነው እስከ አሚናና አሽ አብደላህ ድረስ የደረሱ ወተቀሉ በከፊት ሳጅዲን ይላቸዋል ቁርአን ውስጥ እብን አባስ በፈሰሩት ተፍሲር

ሚን ነይን ሚቅ ያስገባቸዋል ቃል ኪዳን ምን ብሎ? እናንተም ሆኑ ኡማችሁ ሙሐመድ ሚባል ባሪያ እንዳለኝ፣ የተለየ ባሪያ እንዳለኝ እንድታውቁ፣ መጀመሪያ እሱ ደግሞ ከመጣ አደራ እንድትከተሉት፣ ለማችሁ ማስተላልፉ ብሎ ለእያንዳንዱ ነብይ ስለሳቸው ተናግሯል። እያንዳንዱ ነብይ ለህዝቡ ተናግሯል። ኢሳም አለ ሰላም ሚንባዕዲ እስሙሁ አመድ ከኔ በኋላ በጣም የተላቀ ዓለም የሚያከብረው የሚያደንቀው ነቢይ ይመጣል ብለው ተናግረዋል ና እያንዳንዱ ነቢይ ማለት ነውና፣ ይሄ አላህ ለእሳቸው የሰጠውን እህቲፋል ነው የሚያሳየው። እሳቸው በእያንዳንዱ ነገር ላይ ትኩረት አድርገዋል። ከዛ በኋላ ሊወለዱ ሲሉ ደግሞ እህቲፋል አድርገዋል። አላህ ስብሓነሁ ወተዓላ እንዴት አድርጎ ካለን አስሐበል ፊልን እናውቃለን አይደለም። እሳቸው ሊወለዱ አለም እየተዘጋጀች የሆነ አየር ንፋስ ለውጥ እየመጣ እያለ የሰው ልጅ አንድ ፕሮፌሰር አሉ፣ ሐሰን ነደው የሚባሉ የሰው ልጅ ለመጨረሻ ጊዜ ወርዶ ወርዶ ወርዶ ወድቆ የመጨረሻ ወለል ላይ የደረሰበት እየደረሰበት ጊዜ ነበር ይላሉ። እሳቸው ሲነሱ ስለ ላ ሰለም ሊወለዱ ሲሉ እና የሰው ልጅ ተስፋ ያጣበት ጊዜ ነበረ። መውጫ መግቢያው አጥቶት ነበር እና ጨልሞበት፣ አለም ጨለማ። በዛ ጨለማ ላይ አለም አሽረፈል ኸልቅ ልትቀበል እየተዘጋጀች እያለ አብርሃት የሚባል የመን የኖረ ያው ታሪኩ ረዥም ነው። ካዕባን ሊያፈርስ ይመጣል እና በዛ ዝግጅት መሀል ትልቅ ሰው ሊቀበል አለም እየተዘጋጀች እሱ ይመጣል እና በተሳሳተ ጊዜና በተሳሳተ ቦታ ላይ ተገኘ። ያኔ አላህ ጣይራን አባቢል መጣና የእንግዳውን ዝግጅት ሂደት ማፍረስ እና ለዛ እሱን ለመቀበል እየተዘጋጀ ያለውን ካዕባ መንካታችልም አለና መታው አደለ። አስሓብልፊል ላይ አለም ተረከፍ። ፋዓለ ረቡ ከቢ አስሓብልፊል እሱ ውስጥ አለ። ይህ እሕትፋል ነው። አላህ የተለየ ትኩረት ለሳቸው እንዳደረገ احتفال <سؤال> بالنبي صلى الله عليه وسلم ከዛ በኋላ ሊወለዱ ሲሉ ስታረገዝ አሚና አሚና እናታቸው ረህመቱላሂ አለይሃ ሪድዋኑላሂ አለይሃ ሲያረግዙ የተለየ እርግዝና ነበረ። እንደ ሌሎች እርግዞች ህመም አልተሰማቸውም። ህመም የሚባል ነገር የለም። ይሄ በዘገባዎቹ ውስጥ ያለ ነው ለሳቸው። ምክንያቱም ምቹ ናቸው። እሳቸው ነቢ ሰለላሁ አለይሂ ወሰለም ወማ አርሰልና ከላ ረሕመተን ሌላ ዓለሚን ያ ረሕማ ከእናታቸው ከእናታቸው የተረፈ ነው ለዓለማት እንትን ያሉት ማለት ነው። እና ያ እርግዝና የተለየ እርግዝና ነበር። ይህ ትፋል ነው። ከዛ በኋላ ሊወለዱ ሲሉ የኪስራ ጉልላት ወድቋል፣ የመጅሶች እሳት ጠፍተዋል፣ በአለም ላይ ያሉ ጣዖታት አንገታቸውን ደፍተዋል። የተወለዱለት የጠይባው ሙስጦፋ ሻመት ሁላነዱ የፋርስ እሳት ጠፋ፣ ካሂን የተባለ ስኪቅ ጠፍጠፋ፣ ጉዳቸው ጫማ ስር ወድቆ ተነጠፋ፣ የኪስራ ጉልላት ከላይ የፈረጠው ይላሉ አንድ ሸህ ሲገጥሙ እና የሆኗል። የመካ ባሀይም ተነጋግረዋል በቋንቋ ትልቅ እንግዳ እየመጣ ነው ብለው ካዕባ ተደስቷል። ይገርማል የዚያን ቀን የካዕባ መደሳት በጦሃ መወለድ በዚክሩ መነሳት። የተወለዱ ቀን እጅግ ጉድ ዘለቀ፣ ከዓባ በደስታ ሰክሮ ተደለቀ፣ ሳዋ ያለው ባህር በመድረቅ አለቀ፣ እባዶ ሜዳ ላይ ሰማዩ ፈለቀ። እንዳባይ እስኪሆን በፊት የደፈጠውና ና ይህ ሁሉ ቲፋል ነው። ከዛ በኋላ ከተወለዱበት ዕለት ጀምሮ አላህ በእሳቸው ምሏል በዑምራቸው ለአምሩከ ብሎ ለአምሩከ ማለት በእድሜህ እምላለሁ ማለት ነው። ቁርአን ተፍሲር ያሉ የምታውቁ ሰዎች አላህ የማለበት ነገር ሁሉ የተከበረ ነው። ወለአስር ሲል ጊዜ በጣም ውድ መሆኑን እየተናገረ ነው። የነቢዩ እድሜ ደግሞ ሰለላሁ አለይሂ ወሰለም እያንዳንዷ ሽርፍራፊ ሰከንድ ውድ ናት። እና ለአምሩከ በእድሜህ እምላለሁ የእድሜህ እያንዳንዷ ሰከንድ ውድ ናት ይላቸዋል። የመጀመሪያ የእድሜያቸው መጀመሪያ መቼ ነው? ሲወለዱ። ስለዚህ እህቲፋል አድርገዋል ማለት ነው። በሳቸው ውልደት የተከበረ ነው። ለአእምሮ ያች ሰከንድ በጣም የተከበረች ናት። ከዛ በኋላ ስልሳ ሦስት ዓመት በጣም የተከበረች ናት ይላቸዋል። እህቲፋል ይሄ ነው። ከዚህ በላይ የለም። እህቲፋል ቢነቢይ ሰለላሁ ወሰለም ወቢውላደቲ። ከዛ በኋላ እያንዳንዱ የልጅነት ሂደታቸው በመለኮታዊ ቁጥጥርና እይታ ስር ጥንቃቄ ነው ያደጉት። አደበኒ ረቢ ሰነ እያንዳንዷን ስክንድ አላ ነው ተዕዲብ አድርጎ ያሳደገኝ እሱ ነው የተንከባከበኝ ይላሉ። እትፋል ማለት ው እያንዳንዷ ስክንድ የህይወታቸው ማለት ነው። አንዳንዱ ሰው ነቢይ የሆኑት መቸ ነው? አደም በይነልማ ኢወጤን እያለ ወይም ተንከባሉ ገና አደም እንደዛያሉ ነው ነቢይ የተሰጡት ነብይነት ልምን አይደለም የሚያመለክተው። ይን ኢብራሂምም ነብይ እንደሚሆን ያውቃል ያውቃል ዒሳም ነብይ እንደሚሆኑ ያውቃል። ዑለሞች ግን ይህን ሐዲስ የሚዘግቡት ሚን ኸሳኢስ ነቢይ ሰለላሁ አለይሂ ወሰለም ከሌሎች የተለዩበትን ሁኔታ ሲጽፉ ነው። አብረው የሚጽፉ ምን ማለት ነው? ከነቢይ ኢብራሂም በተለየ ሁኔታ የነቢይነት ማዕረግ ገና ሳይወለዱ ሰጧቸዋል ማለት ነው። ገና አደም ጀርባ ላይ አለስቱ ቢረቢኩም ሲል መጀመሪያ በላ ያሉት እሳቸው ናቸው። ነቢዩ ሰለም አችፋል ማለት ይሄ ነው። ከዛ በኋላ ቀጠላ ልጅነታቸው እያንዳንዷ የልጅነት እርምጃቸው ነቢዩ ሰለላሁ አለይሂ ወሰለም ክስተት የሚባል ነውር የሚባል ነገር የሌለባት ናት። ለዛ ነው ሐሳን ወአጅመሉ ሚን ከለም ተረቀጦ አይኒ ወአሕሰኑ ሚን ከለም ተልዲን ኒሳ ሊክተሙባራአ ሚንኩሊ አይቢን ነው ሚናቸው ከነውር ሁሉ የጸዳ ሆነህ ነው የተፈጠርከው። ከተፈጠሩ ጀምሮ ነውር የሚባል የለም። ከእነ ከቀድ ኩሊክታ ከማተሻው አላህን እንዲህ ንጹህ አድርገህ ፍጠረኝ ብለህ የጠየቅከው እስኪመስል ድረስ። ሰው እንዴ፣ 60 ዓመት፣ 63 ዓመት ሲኖር አንዲት ነውር እንዴት ይጠፋል? አንዲት ቀን፣ አንዲት ደቂቃ ነውር የሚባል ነገር የለም። በጣም ንጹህ የሆነ ህይወት ነበሩ የኖሩት። አንዴ በልጅነታቸው ጊዜ መካ ልጅ ናቸው። ፍየል ይጠብቃሉ። መካ ታች ላይ ሰርግ ይሆናል። ና የልጅነት ስሜት አላቸው ና የልጅ ጨዋታ እስኪ እንደው ልይ ብለው ሲሄዱ ያችን ሰርጓን እንኳን እንዲ ያልፈቀደላቸውም አላህ ወዲያውኑ እንቅልፍ ወሰዳቸው። ምን ሆነ? ጠዋት ነው የተነሱት ማለት ነው። ሌሊት ነው ይሄ የሆነው እና እያንዳንዱ ህይወት አደበን ረቢ እያንዳንዱን ተከታትሎ እንትን ያለ ከዛ በኋላ ሲጨርሱ እድሜያቸው ለሪሳላ ሲደርስ ለነቢይነት አይደለም። ምክንያቱም ነብይ የሆኑት አደም ሳይፈጠሩ በፊት ነው። ነብይ ሰለላሁ አለይሂ ወሰለም ነብይ ናቸው። በአርባ ዓመት ማለት ብዙ ጊዜ በልምድ ነው እኛ የምንለው እንጂ ነብይ የሆኑት በአርባ ዓመታቸው አይደለም። ወህ የወረደላቸው ሀላፊነት የተሰጣቸው ጊዜ ነው። ያነ ከዛ በፊት ከአደም በፊት ነው ነብይ ይሁን ያለው ብሎ የተናገሩት ህፃን እያሉ ነብይ ነበሩ። ሹመቱ ነበራቸው የእሳቸው ከሌሎች በተለየ ሁኔታ

እንዳልኳችሁ ፐርሺያ እና ሮማ የሚባሉ ትልልቅ ኢምፓየሮች ነበሩ። ትልልቅ አሁን አሜሪካ ሩሲያ እንደምንለው፣ በሁለቱ ውስጥ ያለው ፈሳድ በጣም ያሳቅቅ ነበረ። በፐርሺያ ውስጥ እናትና ልጅ የሚጋቡበት ጊዜ ነበረ፣ እህትና ወንድም እንደዚህ፣ በጣም የሰው ልጅ ከእንስሳ በታች የሆነበት አስፈለሳፊ ሊን የደረሰበት ማለት ነው። በሮማ ውስጥ እንደዚሁ ሰው ከሰውነቱ ወርዶ ነበር። ያው የአረቡን ታውቁታላችሁ በጣም የወረደ ለምንም ይበጃል የማይባል ለመገዛት ራሱ የተናቀ ሕዝብ ነበረ። የአረቡ ማለት በጣም ደግሞ አስቸጋሪ ለመምራት በጣም አስቸጋሪ። የቻሌ ምን ይላሉ? እንደ አረብ የለም ነበር አስቸጋሪ፣ ሰብስቦ ለመምከር በርግጎ አገርጋሪ አንድ ሰው ብቻውን ለሻ አደናጋሪ ላፍ የሚከብደውን ተናግሯና ጋር ይሉና በጨለማቸው ውስጥ ኑሮን ቀሰቀሰው ይላሉ። በዛ ጨለማ ነው። ከዛ የሚገርመው ነቢ ሰለላሁ አለይሂ ወሰለም ያን ተስፋ የቆረጠ ዓለም የሚገርም ነው በ23 ዓመት ጊዜ ውስጥ ብቻ ዓለም ላይ በፍጹም በሺ ዓመት ሊፈጸሙ የማይችሉ ተግባራትን። 23 ዓመት ነው የተንቀሳቀሱት። እሳቸው ያፈሯቸው ሰዎች 120 ምናምን ሺ ሶሓባ አንዳንዶቹ 144000 ነው ይላሉ። አንድ ሱሐባ ብቻ በመቶ ዓመት አንድ ጊዜ ከተገኘ ያስደንቃል። ሰይድ አቡበክርን የሚያክል ትልቅ ሰው እንደሳቸው አይነት ሰብእና የዓለም ዩኒቨርሲቲዎች ማፍራት አይችሉም፣ አልቻሉም። ሃርቫርድ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ማትማቲክስ ሊያስተምሩ ይችላሉ፣ ፊዚክስ ሊያስተምሩ ይችላሉ። ሰው ግን መፍጠር አልቻሉም። የነብዩ ዩኒቨርሲቲ ሰይድ አቡበክር፣ ዑመር፣ ዑስማን፣ አሊ በአንድ መቶ ዓመት አንዱ ከተገኘ የሚያስደንቀን ሰው እንደ አሸን ነው። መቶ ሀያ አራት ሺህ ሰው ነው ያፈሩት። በጣም የሚደንቅ ነው። መቶ ሀያ አራት ሺህ ዓለም ከተፈጠረ ጀምሮ በዛ ጥራት፣ በዛ ኳሊቲ፣ በዛ ልክ ዓለም ከተፈጠረ ጀምሮ ሰዎች አልተገኙም። አላህ ራሱ በጣም መጀመሪያ እነሱን ነው ኩንቱም ኸይረ ኡመቲ ኡኽሪጀት ሊናስ ያላቸው። የሰው ልጅ አይተዋታቅም እሳቸውን ወኢነከ ለአላ ኹሉቂን ዓዚም እንዳንተ አይነት ሰው ጅብሪልም አለ ጅብሪልም ያሉት አለ። ከአደም ጀምሮ ያለው የሰው ልጅ አይሁን እንደ እርሱ አይነት በፍጹም አይቻላቅም። ያስደናቂ ነገር ነው ያን ጀነሬሽን መፍጠርና፣ ነቢዩ ሰለላሁ ወሰለም አንድ ሺ ሁለት መቶ ከዛም በላይ ሙዕጅዛዎች ሰርተዋል ይባላል። ውሃ ፍልቀዋል በአምስት ደቂቃ በማይሞላ ጊዜ ውስጥ ሚዕራጅ ሰባቱ ሰማይ ወይ ሁሉ አቋርጠው ሄደዋል። በጣም አስደናቂ ነው። ይሄ ሰይቻል የሚሉት አለ። ጅብሪል የጤራውሌት የሚስጥሩ መራቅ በሀገር ቤት እንስማ ወይም ደርሱ እንራቅ ይላሉ። ላይ ከፍ ብለን መስማት። በጣም አስደናቂ ታሪኮች አሏቸው። ከሁሉ አስደናቂ ግን እነ ሰይድ አቡበክር መፍጠራቸው ነው። ከዛ በጣም ከወረደ ማህበረሰብ ለምንም አይበጅም ከተባለ ማህበረሰብ አለምን የሚመራ ለዓለም ብርሃን የሚሆን ሰው መፍጠር ቻሉ። ኸይረ ኡመቲን ኡኽሪጀት ሊናስ ያን የለኮሱት ሻማ ችቦ ችቦ አንድ ቀን ነው የሚበራው ሁለት ቀን ነው ያኔ የለኮሱት ችቦ እኮ ነው አሁን አንድ ሺህ አምስት መቶ አመት ሆኖ እኛ ጋር እያበራ ያለው የሚደንቅ ነው። ሊደንቅ ነገር ነው እና እንኳን አቡበክርን ሰይድ አቡበክርን ሰይድ ቻሌን የሚያክል ዳንዩል አወል ታኔን የሚያክል አኔን የሚያክል አብሬትን ቀጥበሪን የሚያክል ሰው መፍጠር አልቻለም። የዓለም ዩኒቨርሲቲ አይችሉም። የተለየ ዩኒቨርሲቲ ነው። ይሄ የተለየ ነው። ሰው ነው የሚፈጥረው፣ ሀኪም አይደለም የሚፈጥረው፣ ኢንጂነር አይደለም የሚፈጥረው፣ አካውንታንት አይደለም የሚፈጥረው። ይሄማ ሮቦትም አለ እኮ ኮምፒውተር አለ። ሰው ነው የሚፈጥሩት ጋር የተገናኘ ይሄ ግለሰቦች ናቸው። ቤተሰቦቹ የሚገርም ቤተሰቦች ፈጠሩ። ከአላህ ጋር ቅርብ ኔትወርኩ የተከፈተ ቤተሰብ። አንዲት ሴትዮ ባሏ ጋር ትንሽ ተቀያይማ ስትናገር አላህ ስብሐነሁ ወተዓላ ከሰማይ የሚሰማት ቀድ ሰሚ አላሁ ቀውለለት ቱጃዲሉ ክፊ ዘውጅሀ የሚደንቅ ነው። ያቺ ጎጆ እዛ ጎጆ የምትሆነው አላህ ይከታተላት ነበረ። ቀድ ሰሚ አላሁ ቀውለለት ቱጃዲሉ ክፊ ዘውጅሀ እና ቤተሰቦቹ እንደዛ አይነት በሺዎች የሚቆጠሩ ቤተሰብ አንድ ቤተሰብ አሁን ማግኘት አንችልም፣ ዓለም ላይ እንደዛ ኳሊቲ ያለው። ከዛ በኋላ ደግሞ ህብረተሰቡ እንዳለ ነው እና የሚገርም ተአምር ነው እና ከነቢዩ ሰለላሁ ወሰለም ተአምራት ሁሉ ትልቁ ትልቁ ሰው መፍጠራቸው ነው። ከዛ በኋላ ደግሞ የአብርሃን ደግሞ በየዘመኑ የሚደንቁ ሰዎች መፍጠሩ ነው። በነገራችን ላይ በዚህ አጋጣሚ ብስራትም ነው 1500 ነቢዩ ሰለላሁ አለይሂ ወሰለም በየመቶ ዓመቱ አላህ ሙጀድድ ይልካል ብለዋል። ሙጀዲድ ማለት የደከመውን ኡማ የሚያነሳ አቧራ የለበሰውን ዲን አቧራውን የሚጠርግ ደም ማነስ የያዘውን ማህበረሰብ ደም የሚረጭ ኦክሲጅን ያጠረውን ኦክሲጅን የሚሰጥ ሙጀድድ ማለት ይሄ ነው። እና ዑለሞች የሚሉት ምንድን ነው፣ የሚቆጠረው ከዊላዳቸው ነው ይላሉ መጀመር የመቶ ዓመት 20 ዓመት 300ቱ እያለ አሁን ዓለ ርዕሲ 1500 ዓመት ላይ ነው የምንገኘው እና ይሄ ትልቅ ቡሽራ ነው። በጣም በእርግጠኝነት ሙጀዲዶች ይመጣሉ። የኡማውን እንባ የሚያፍሱ ሰዎች ይመጣሉ። በመጀመሪያው ዑመር ብን አብደልአዚዝ መጥተዋል። በዚሁ ነው በዊላዳቸው መቶኛ ዓመት ዙሪያ ነው የመጡት። ሁለተኛ ላይ እነ ኢማም ሻፍዒ መጥተዋል። በዛው ዙሪያ ላይ ነው የመጡት

ኢማም አልገዛሊ የመጡትም በዛው በሚላዳቸው ዙሪያ ነው። ስድስተኛው ላይ ኢማም ፈክሩዲን ራዚ መጥተዋል። እሳቸውም በዛው ነው። ሰባተኛ ኢማም ነወዊ አው ኢማም እብኑ ደቂቅ ልዒድ ያሉ ከሁለቱ አንዳቸው ነው። ሁለቱ ሊሆን ይችላሉ። በዛው ዙሪያ ነው የመጡት እና በየመቶ ዓመቱ የሚያልቅ መካን የሚገርም ነው። ወላድ ኡማ ነው። ወላድ ችቦ ነው ያፈሩት እና በየመቶ ዓመቱ ገዛሊ መጡ ሲባል እንደገና አንዱን ካንዱ በጣም እና አብድልቃድር ጀይላኒ ይመጣሉ። ነወዊ እብነ ሐጀር አልአስቀላኒ እዛው እነ በድሩዲን አልሃይኒ እነ ቀስጠላኒ፣ በጣም የሚገርሙ የሚገርሙ ሰዎች ነው የፈሩት። እኛ ገርም ስንመጣ እንዲሁ ከቅርብ እንኳን ነው፣ ሙፍቲ ዳውድን ጀምሮ ብናይ እነ ጀማ ንጉስ ብናይ እያንዳንዱ ሰው ታሪኩ ሌላ። ኡማ አንዱ ቢኖረው እንዴት በኮራ ነበር! አንዳቸው እኛ እኮ ይሄ ሁሉ በሺህ ነው የሚቆጠረው አንዱ ቢኖረው ይኮራ ነበረ። ከዛ በኋላ እነ ጀማልዲንል አኒ የሰማይ አምቢያ ቢላ ወህይ ይሁን ወህይ ብቻ የሚጎላቸው ለነብይነት ማለት ነው። የሚገርሙ ሰዎች። ከዛ በኋላ እነ ዳኖቹ ዳንኤል አወል እነ ሾንኬ እነ ሾንኬ አሁን ከነ ሐሰን አልበስሪ የማይተናነስ ታሪክ ያላቸው በጣም የሚደንቁ ለሊታቸው። ይሄ አንዱን ሰው ታሪክ ብናወራ ለሊት ማደር እንችላለን። ዳንኤል አወል፣ ሳኒ፣ ሳሊስ ሁሉም የሚገርሙ ሰዎች እኛ ጋር ነው ያለውና፣ የሚገርም ነው። የእሳቸው ተአምር ሙዕጅዛቸው አሁንም አያልቅም። ወላድ ነው እንትናቸው ወላድ ናቸው። አሁንም ይወልዳሉ። እስከ ቂያም ሰዓት ላ ተዛሉ ጣኢፈትን ሚን ኡመቲ ብለዋል። ከእኔ ኡማ ሐቅ ላይ የቆመ እንዲህ አብሪ ኮከብ የሆኑ ሰዎች ይመጣሉ ብለው ነቢዩ ሰለላሁ አለይሂ ወሰለም ተናግረዋልና ይህንን ማሰብ ነው የመውሊዱ ዓላማ እንዳልኳቸው፣ ኢሕቲፋል የተጀመረው በላ ነው። ከዛ በኋላ ሰሓቦቹ እንደዚህ አንዴ ነቢዩ ለ ወጣ ሲሉ ሰሃቦች ክብ ሰርተው ያገኛቸዋል። ምን ሆናችሁ ነው የከበባችሁት? ሙስሊምም፣ ተርሚዚም፣ አቡ ዳውድም ሌሎችም በሀኪም ሁሉ የዘገቡት ነው። እና ምን ሆናችሁ ነው ሲላቸው፣ እንዴው አላህን መሰግን መሰገን ነው ቁጭ ያልነው። ለምን ሲሏቸው፣ አንቱ እስልምናን ስለሰጠንና አንቱን ስለሰጠን አንቱን ስለቸረልና መሰገን ነው አሏቸው። በኋላ በእርግጥ ለዚህ ነው እንዴት የተሰባሰባችሁት አሉ። አዎ አሏቸው። የሚገርም ነው ጅብሪል ከላይ መጡ። አሁን ነገረኝ አሉ አላህ በመላ መላይኮችን በእናንተ እየተኩራራባቸው እንዲህ አይነት ባሮች አሉ ብሎ። ምን ስላደረጉ ከበው ነብዩን ስለሰጣቸው አላህን እያመሰገኑ ነው። አሁን ምን እያረግን ነው? ከበን ነብዩን ስለሰጠን አላህን እያመሰገን። ይሄ ሶሀጎች ሱና ነው እንግዲህ። ህትፋሉ እንዲህ እያለ የቀጠለው ብዙ ነገር ማለት ይቻላል። ለማንኛውም ግን እንኳን አደረሰን በየአመቱ ለዚህ እድል፣ ደግሞ ለ1500 ስላደረሰን፣ እኛ ትልቅ እድለኞች ነን። ይሄን እድል ያላገኙሉ። በእርግጠኝነት ሙስሊም ኡማ የሚያንሰራራበት ጊዜ ነው። ሀቅ የሚያሸንፍበት፣ በአጤል የሚወድቅበት ጊዜ እንደሆነ ነው ብስራቱ የሚያሳየው። አሰላሙ አለይኩም ረመቱላ ወበረካቱ። ተወለደ ያለም ንጋት ያለም ጀምበር ተወለደ።